ሰላም ለውላችሁ። አሁን ስለ የወገብ ቡርሳይቲስ እንደምናነሳላችሁ እነጋገራሉ። ቦርሳን እንድነው ከጋንታ አቅራቢያ ያለ ውሃ የተሞላ ክፍል ነው። በመሰረቱ ጡንቻዎችና መግድባቶች በቀላሉ በአጥንት ላይ እንዲሄዱ ይረዳል። እንደ ማቀላለያ ይሰራል። ሰው ልዩ ጋንታ በተጨማሪ ሲጠቀም እንደ ረጅም ርቀት መሄድ ወይም መሮጥ ወይም መዋኘት ወይም መደረብ መውጣት ወይም ስኪመንስ ወይም ለዚያ ልዩ ጋንታ የተነሳ ማንኛውን ጉዳት ሲኖር ወይም ጭንቀት ወይም የተለመደ አይደላ አቀማመጥ ወይም የተለመደ አይደላ አቀማመጥ ማረፍ ለዚያ ልዩ ጋንታ ሲያመጥ ወይም በዚያ ጋንታ ዙሪያ የተደረገ ማንኛው ቀዶ ጥገና ሲኖር እነዚህ ሁሉ ወደ ቡርሳይቲስ የሚባለው ነገር ሊያደርሱ ይችላል። ቡርሳይቲስ ኤደስ ማለት እንከን ማለት ነው። ይህም የዚያ ልዩ ቡርሳ እንከን ነው። እንግዲህ የታመመው ሰው የሚያቀርበው ክሬታ ምን ይሆናል? ህመምተኛው በዚያ ልዩ ጋንታ ማለዳ ላይ ድንጋቴ ወይም ህመም ሲኖርበት ወይም ያጋንታ ለማንኛውም እንቅስቃሴ ሲጠቀም ህመም ይሰማዋል። ከእንደዚህ አይነት ምልክቶች ጋር ወደ ሐኪም ሲመጡ እኛ አካላዊ ምርመራ እንደምንላቸው እንደሚያስፈልግ ከሆነ የራዲዮሎጂ ምርመራዎች እንደ ኤምአርአይ ወይም ሲቲ ስካን ወይም ኤክስሬይ እንደምንላቸው እንደ ምርመራው ውጤት ሲያገኙ በኋላ የህመም አስተካካይ መድኃኒቶች የምንመክር በት ናቸው። እነዚህም የማይስቴሮይድንከን አካላዊ መድኃኒቶች ሲሆኑ በቡርሳ ዙሪያ ያለውን እብጠት ያስቀርና ህመም እንዲቀንለው ያግዛል። እንዲሁም እረፍት እንዲያደርጉ እና ያልዩ ጋንታ ለረጅም ጊዜ እንዳይጠቀሙበት እመክራለን። እንዲሁም የሚያግዙ መሳሪያዎች እንደ በትር እንሰጣችኋለን። እንዲሁም በዚያ ልዩ ጋንታ ዙሪያ ያሉትን ጡንቻዎች ኃይል እንዲጨምሩ እንድትወስዱ እመክራችኋለን። ለእጅግ ከባድ ሁኔታዎች የሚገኙ የስቴሮይድ መድኃኒቶች እንደሚኖሩ እንዲሁም ከነዚህ ያልተገለጸ መንገዶች ማንኛውም አይነት እርዳታ ካልሰጠው ቀዶ ጥገና የሚገኙ አማራጮች እንደሚኖሩ እንረዳውታለን። እናመሰግናለን።